በቅርቡ ወደ ስራ የገባው መሶብ የአንድ ማዕከል አገልግሎት በዲጂታል መንገድ የሚሰጣቸው አገልግሎት ዘርፎች ቁጥር እንደሚጨምር ተገለጸ። ማዕከሉ በአንድ ጣራ ስር በርካታ የመንግስት አገልግሎቶችን ለሕብረተሰቡ የሚሰጥበት ነው። ባልደረባችን ሳምሶን ገድሉ በማዕከሉ ተገኝቶ ቅኝት አድርጎ ተከታዩን ዘገባ አድርሶናል። በዘመናዊ ዓለም ነገሮች ነው ወይም ደግሞ አገልግሎቶችን በአንድ ቦታ ላይ ማከናወን እጅግ እየተለመደ ነው። ታዲያ ሀገራችን ኢትዮጵያም ይህን አይነት አገልግሎት በይፋ ጀምራለች። መሶብ የአንድ ማዕከል አገልግሎት ተጀምሮ እየሰጠ ይገኛል ወይም አገልግሎት እየሰጠ ይገኛል። ምን አለ፣ እንዴት ነው አገልግሎት የሚሰጠው የሚለውን አብረን እናያለን ከኛ ጋር ስለዚህ በምን ልዶት፣ ምን አገልግሎት ይፈልጋል? ይላል በጣም አድርጌ አመሰግናለሁ። ዛሬ መጣሁት ፓስፖርት ማደስ። ኦኬ፣ አስቸኳይ ድሳት? አዎ። ስለዚህ ወደዛ እንሂድ ማለት ነው። በጣም ደስ ይለኛል። እሺ፣ መጀመሪያ ላይ የፋይዳ ናሽናል አይዲ ለሁሉም አገልግሎት ፕሪሪኩዚት ስለሆነ ናሽናል አይዲ ሊኖር ይገባል ማለት ነው ወደ ሰላም እግዚአብሔር ይመስገን። አሁን እዚህ ፓስፖርት እድሳት ነው የፈለግከው። ፓስፖርት ታደሳለህ። መጀመሪያ ፋይዳ መታወቂያ ይዘህ ትመጣለህ። ዚጋውን እዚህ ቬሪፊኬሽን አለ። ዶክመንቱ ቬሪፋይ ይደረጋል። ቬሪፊኬሽን ማለት ይሄን ዶክመንት ጄኒውን አይደለም የሚለውን እናጣራለን ማለት ነው። ቬሪፋይ ከተደረገ በኋላ ክፍያ ወደ ባንክ ትሄዳለህ። የባንክ አማራጮች አሉ። የንግድ ባንክ እና ከኢትዮ ቴሌኮም ጋር ኢንትግሬት ተደርጓል ሲስተማችን። እንደው በቀን ያለውን የደንበኞች ፍሰት እስቲ ንገረኝ ከጀመራችሁበት ጊዜ አንስቶ። እንደመጀመሩም ብዙ ደንበኛ አልነበረ ነው። አሁን ግን ሞር ሰውም እያወቀው ሲመጣ አንዱም ለአንዱም እያሳወቀ። ጥሩ የደንበኛ ፍሰት አለን ብለን እናስባለን። ደንበኞቹም ደስተኛ ሆነው እየሄዱ ያሉት፣ በሶስት መንገድ ነው ዲጂታል ባንኪንግ የምናስጠቀመው፣ አንደኛ ኢንተርኔት ባንኪንግ ነው፣ ሁለተኛ ሞባይል ባንኪንግ ና ሲቪ ብርን በመጠቀም ማንኛውንም ፔመንት መጠቀም ትችላለህ። ስለዚህ ካሽ ሳይሆን

በጣም አድርጌ አመሰግናለሁ። ጥሩ ቆይታ ነበረኝ። በጣም አድርጌ አመሰግናለሁ። በሚገባ በሚገባ። ተመልካቾቻችን የመሰብ አንድ ማዕከል አገልግሎት እንግዲህ እንደተመለከታችሁት እየተሰጠ ይገኛል። እዚህ መታችሁ እናንተም እንግዲህ አገልግሎት እንድትጠቀሙ እንመክራለን፣ ጋብዛችኋለን ሳ መሶብ የአንድ ማዕከል አገልግሎትን በሁሉም ክልሎችና ከተማ አስተዳደሮች ለማስፋፋት የልምድ ልውውጦች እየተደረጉ ይገኛሉ። ከፍተኛ ተገልጋይ ያላቸውና ሰፊ ቅሬታ ይቀርብባቸው የነበሩ ተቋማትን በዘመናዊ መንገድ በቴክኖሎጂ ያስተሳሰረው ማዕከሉ ሌሎች ተጨማሪ አገልግሎት ሰጪ ተቋማትን በስሩ ለማካተት እየሰራ እንደሆነም ተጠቁሟል። ተመልካቾች ተጨማሪ ማብራሪያዎችን ሊሰጠን ደግሞ ቀደም ሲል ዘገባውን ያደረሰን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ውለሃል? በማዕከሉ ተገኝተህ የተለያዩ ቅኝቶችን አድርገሃል። አገልግሎቱን ወደ ክልሎች ለማስፋፋት እየተሰሩ ያሉ ስራዎችን፣ ደግሞ መረጃዎችን ንገረን። አመሰግናለሁኝ፣ ወይንሸት በዚህ እንግዲህ በመሰው ባንድ ማዕከል አገልግሎት መስጫ ውስጥ ተገኝች እንግዲህ ቅኝት አድርጌ ነበረ። በዚህም እንግዲህ ባደረጉ ቅኝት ለመመልከት እንደቻልኩት እነዚህ 12 ተቋማት ወደ 41 የሚደርሱ አገልግሎቶችን ይሰጡበታል። በዚህ ማዕከል ውስጥ ቅድም እንዳልሽው ደግሞ እነዚህን አገልግሎቶች የሚሰጡ በዚህ በአንድ ማዕከል ውስጥ እንዲካቱበት የተደረገው ትልቁ ምክንያት በተለይ ብዙ ተጠቃሚ ወይም አገልግሎት ተጠቃሚ ያላቸው ተቋማት ናቸው እነዚህ ተቋማት በዛ ላይ ደግሞ ብዙ ቅሬታም ደግሞ ሲቀርቡባቸው የነበሩ ተቋማት ናቸው። እነዚህን ተቋማት በቴክኖሎጂ በማገዝ ዲጂታላይዝ በማድረግ አገልግሎታቸውን እርስ በርስ የተሳሰረና ቀልጣፋ ለማድረግ ነው እንግዲህ ወደዚህ ወደ አንድ ማዕከል ውስጥ ገብተው አገልግሎት እየሰጡ የሚገኙት። ከዛ ባለፈ እንግዲህ አሁን እነዚህን የአንድ ማዕከል አገልግሎቶችን በተለያዩ ክልሎች ለማስፋት የልምድ ልውጦች ሲደረጉ ነበረ። በቅርቡ እንግዲህ የአዲስ አበባ ከተማ አስተዳደርም ይህንኑ ልምድ በመውሰድ የሚሰጣቸውን አገልግሎቶች ወደ አንድ ማዕከል አገልግሎቶች በአንድ ማዕከል ውስጥ ለማድረግ እንግዲህ ዝግጅት እያደረገ ይገኛል። ይህም እንግዲህ በቅርቡ እውን እንደሚሆን መሆን ይጠበቃል። ከዛ ባለፈ የሶማሌ ክልል እንዲሁም ሌሎች ከቀሪው ክልልም የነበሩ አካላት መጥተው ይህንኑ ማዕከል ሲጎበኙና ልምድ ሲለዋወጡ ቆይተዋል። ይህ እንግዲህ ከቅርብ ጊዜያት በኋላ ደግሞ በሌሎች ክልሎችም ሆኑ ይሆናል ተብሎ ይጠበቃል። ከዛ ባለፈ ደግሞ እንደ ማህበረሰብ በተለይ አገልግሎትን ቀልጣፋና የተሳካ ከማድረግ አኳያ ሌሎች ተጨማሪ አገልግሎት መስጫ ተቋማትም ወደዚሁ ማዕከል ውስጥ ይካተታሉ። እርስ በርስ ካሉ ተቋማት ጋር በማስተሳሰር አገልግሎት እንዲሰጡ ይደረጋሉ። እንግዲህ በመሶብ ለጊዜው አገልግሎት እየተሰጠ የሚገኘው በአካል በመሄድ ነው አሁን ባለበት ሁኔታ። ይህም እንግዲህ ከዚህ በኋላ በሚቀጥሉት ጊዜያት የሚቀጥል አይደለም። ዜጎች ባሉበት ቦታ ሆኖ የሚጠበቁባቸውን ማስረጃዎች ኦንላይን ወደዚህ የመሶብ አንድ ማዕከል አገልግሎት ዌብሳይት ውስጥ በማስገባት የሚጠበቅባቸውን መስፈርቶች በማሟላት አገልግሎቱን ውጪ ሆነው ማግኘት የሚችሉበት አሰራር እየተዘረጋ ነው የሚገኘው። እንግዲህ ማዕከሉ አንድ ነው። በዚህ ውስጥ እንግዲህ ሁሉንም ሰው በአካል ማካተት አይቻልም። ስለዚህ እንደዚህ አይነት አገልግሎቶች ወደፊት ይመጣሉ። አሁን እንግዲህ በፓይለት ደረጃ ወይም በሙከራ ደረጃ እየሰጠ ይገኛል። ይህም እንግዲህ ውጤቱ በጣም እየታየና ውጤታማ እየሆነ ነው የሚገኘው። ይህንም በማስፋት ደግሞ ዜጎች ካሉበት ቦታ በዲጂታል አገልግሎት አገልግሎት በዲጂታል መንገድ ተጠቅሞ ባሉበት ሆነው የዚህን የአንድ ማዕከል አገልግሎትን ማግኘት የሚችሉ በስርዓት እየተዘረጋ ይገኛል። ይህንን ለማወቅ ያለው ኢኒሽት ለሰዓቱ ያለኝ ይህን ይመስላል። ባልደረባችን ሳምሶን ገድሉ ለሰጠን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾቻችን የዜና ኢትዮጵያ ቢዝነስ ዜናችን እንደቀጠለ ነው። የኢትዮጵያ ኮንስትራክሽን ባለስልጣን የተገበረው የዲጂታል አሰራር የተቀላጠፈ አገልግሎት እንዲያገኙ እንዳስቻላቸው ተገልጋዮች ተናገሩ። ተቋሙ ከወረቀት ነፃ የሆነውን ዘመናዊ አገልግሎት የበለጠ እያስፋፋ እንደሚገኝ ተገልጿል። ፍሬዎት ረታ ተጨማሪ አላት። የአገልግሎት ሰጪ ተቋማት ላይ ረጃጅም ሰልፎችን መመልከት የተለመደ ነው ይህ የአሰራር ስርዓት ደግሞ የዜጎችን ሀብት ጊዜና ጉልበት የሚያባክን በመሆኑ ዜጎችን ለምሬት ይዳርጋል የኢትዮጵያ ኮንስትራክሽን ባለስልጣን የአሰራር ስርዓቴን በማዘመን የተገልጋዮቼን እንግልት መቀነስ ችያለው ይላል ተቋሙ ምን አይነት አገልግሎት ስርዓትን ዘርግቷል ተገልጋዮችስ ምን ይላሉ የሚለውን ውስጥ ገብተን እንመልከት በፊት ወረፋይዘሽ ምናምን ነገር አሁን ትከፍ ያለች በማንኛውም በቴሌብር ከፍለሽ ከመጣሽ በኋላ ደረሰኝ ነው መውሰድ ብቻ ነው። ወደዚህ የምትመጪው ክፍያም ኦንላይን ላይ ነው። አሁን አሰጣጣቸው ከበፊቱ እኮ ኳሊቲ አለው፣ እንደገና ከታይምም አንጻር፣ ታይም እና ኳሊቲ ጥሩ እየሄደ ነው የሚል ነገር ነው ያለኝ በእኔ በኩል። እኛም ሰርቪሳችን ጨርሰን ልንወጣ ባለንበት ሰዓት ነው እናንተን ያገኘኋቸው። በፊት በጣም አድካሚ ነበረ፣ ምልልስ ነበረው። ይህን የባለሙያ እስከምናወጣ ራሱ ፕሮፌሽናል ስናወጣም ብዙ ቃል እንመላለስ ነበረ እንደገና ደግሞ የኮንትራክተር ስራ ተቋራጭ ፈቃድም ስናወጣም መልስ ነበረው። ያው ወረቀቶች ሀርድ ኮፒዎች ይበዙት ነበረ። አሁን ግን ቤታችን ሆነን ኦንላይን እንሞላለን። ሰላሳ ደቂቃ ዶክመንቴሽን ሰጥተሽ ዶኩመንቴሽን ወደ ሌላው ከሚመራው ጀምሮ ያለው አካባቢ ጋር በአጠቃላይ ጥሩ ሲስተም ነው ያለው። ሰራተኞቹም ፖላይት ሆኖ ነው የሚያስተናግዱን። ኦንላይን አፕላይ ስለምናደርግ ፈጣን ነው። በአመለከት ነው በተራክ ነንበር ነው የምንስተናገደው። ሞስ ኦልሞስት ጥሩ ነው። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙዋዝ በድሩ ባለስልጣን መስሪያ ቤቱ 26 የሚሆኑ አገልግሎቶችን በኦንላይን እየሰጠ እንደሚገኝ ተናግረዋል እንኳን ደህና መጣችሁ ወደ ኢትዮጵያ ኮንስትራክሽን ባለስልጣን ተቋማችን ከምዝገባና ብቃት ማረገጥ ጋር ተያይዞ ያሉ ነገሮችን በአሁኑ ሰዓት ወደ ኦንላይን አስገብተናል ቢያንስ ወደ 26 አገልግሎች አገልግሎቶችን ወደ ኦንላይን ፕላትፎርም አስገብተን ተገልጋዮቻችን ወደኛ ሳይመጡ ቤታቸው ሆነው በተለይ ክፍያ ፈጽመው ለመውሰድ ነው ወደኛ የሚመጡት። ከዚህ አንጻር ጊዜን የገንዘብ ብሎም ደግሞ የሀብት ቁጠባ አድርገናል ብለን እናስባለን። የአገልግሎት አሰጣጣችን በቴክኖሎጂ ብቻ የሚገደብ አይደለም የሚሉት ምክትል ዋና ዳይሬክተሩ ሰራተኞቻችን የአገልጋይነት ስሜት እንዲላበሱም የስራ ላይ ስልጠናዎችን እየሰጠን ነው ብሏል። ቴክኖሎጂውን ብቻውን የፈለገ ያህል ብናለማ ያንን ቴክኖሎጂ የሚጠቀመው ከሰራተኛው ጭምር እንዲሁም ደግሞ ከተገልጋዩ ጭምር ስለ ቴክኖሎጂ በቂ ግንዛቤ ሊኖራቸው ይገባል። ኮንቲኔንስ የሆነ ስልጠና ነው የምንሰጠው። ከዛ ባለፈ በተለይ ስለ አገልግሎት ተሰጣት ለሀገር ያለውንም ደንበኛ ንጉስ መሆኑን ተገንዝቦ ሰርቭ ከማድረግ አንጻር አገልጋይነት መንፈስ በሚል ከሲቪል ሰርቪስ ኮሚሽን ባለሙያዎችን ያስመጣን። ከዛም ባለፈ ደግሞ ከተለያዩ ተቋማት ጋር በመሆን ስለ አገልጋይነት ባለሙያዎቻችን ስልጠና እንዲያገኙ የማድረግ ኮንቲነስ በሆነ መንገድ እሱንም እየሰራ እንገኛለን። ይሄ በአንድ ጊዜ አሰልጥነ የምንትሆ ነገር ስላልሆነ ሁል ጊዜ አመታዊ እቅዳችን አካል ሆኖ የምንሰራው ተግባር የአሰራር ስርዓትን ይበልጥ ዲጂታላይዝ ለማድረግ ከሌሎች ተቋማት ጋር አሰራርን የማስተሳሰር ስራ በቀጣይ ተቋሙ የሚሰራው መሆኑንም ዶክተር መዋዝ ገልጸዋል። ኦሮሚያ ባንክ ያለምንም ዋስትና ብድር ማግኘት የሚያስችል ሚልኪ የተሰኘ መተግበሪያ ይፋ አደረገ። መተግበሪያው ዲጂታል ኢትዮጵያን እውን ከማድረግ አኳያ የጎላ ፋይዳ አለው ያሉት የባንኩ ዋና ስራ አስፈጻሚ ተፈሪ መኮንን ባንኩ የፋይናንስ ተደራሽነትን ለማረጋገጥ መተግበሪያውን ወደ ስራ አስገብቷልም ብለዋል። በሚልኪ መተግበሪያ የተለያዩ የብድር አማራጮች የተቀመጡ ሲሆን፣ በተለይም ለሴቶች ትኩረት መስጠቱን የገለጹት ዋና ስራ አስፈጻሚው ደንበኞች በመተግበሪያው እስከ 30000 ብር ድረስ መበደር የሚችሉበት ሁኔታ ተመሻሽቷል ብለዋል። ምልኪ ማለት ፎርቹን እንደማለት ነው። መልካም አጋጣሚ እንደማለት ነው። ህይወታቸውን ለማሸነፍ ሌት ተቀን የሚጥሩ በዋስትና እጦት ወይም ደግሞ በሚያዝ ንብረት እጦት ከባንክ ጋር ያላቸው ቀረቤታ ውስንነት ውስጥ የገቡ የህብረተሰብ ክፍሎችን በዚሁ ደግሞ እግረ መንገዳችንን የዲጂታል አካታችነትን ከኢትዮጵያ ብሔራዊ ስትራቴጂ ጋር በማስተሳሰር የህብረተሰባችንን ህይወት በወሳኝነት ለመቀየር ከጥቂት ወራት በፊት ለስራ ያበቃ ነው። በአይነቱ ልዩ የሆነ ቴክኖሎጂ ነው። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ በፈጣን እድገትና ለውጥ ላይ የሚገኘው የሀገሪቱ የፋይናንስ ዘርፍ የበለጠ እንዲያደግ እየተሰራ መሆኑን ተናግረዋል። የኢትዮጵያ ዲጂታል ክፍያና የፋይናንስ አገልግሎት ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል መሆኑንም አንስተዋል። እንደምታውቁት የፋይናንስ ዘርፉ በፈጣን እድገትና ለውጥ ላይ ይገኛል። ምንም እንኳን ዘግይቶ የጀመረች ቢሆንም የኢትዮጵያ የዲጂታል ክፍያና የፋይናንስ አገልግሎት እድገት ለብዙ የአፍሪካ አገሮች ጭምር ምሳሌ ሊሆን ወደሚችልበት ደረጃ እየደረሰ ነው። ለአብነት ያክል በ2017 የዘጠኝ ወር መረጃ መሰረት፣ የፋይናንስ ተቋማት የዲጂታል ግብይት መጠን በገንዘብ ብር 12.5 ትሪሊየን ተሻግሯል። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን።